አላህ ፊት በሚቀርብበት ሰዓት የሚቀርብለት ጉዳይ ነው። ከአላህ ምርመራ የሚያልፍ አንድም ሰው የለም። የምርመራው አይነት ሊለያይ ይችላል እንጂ፣ እዚህ ላይ ሂሳብ ማለት ምን ማለት ነው? እዚህ ሂሳብ የሚባለው ምንድነው? በቋንቋ ደረጃ ሂሳብ የሚባለው መቁጠር፣ አንድ ነገር መመዝገብ፣ አንድ ሁለት ሶስት አራት ብሎ ቆጥሮ መመዝገብ ነው። ግን አሁን እኛ እዚህ ቦታ ላይ ሂሳብ በመባል የተፈለገው ኢጥላኡላሄ ተዓላ ዒባደሁ አላ አዕማሊሂም አላህ ስብሓነሁ ወተዓላ ባሮቹን ስራቸውን መዝግቦ እዛ የቅያማ አደባባይ የትንሳዩ አደባባይ ላይ መልካም የሚሆን መጥፎ ያንን ስራቸውን ለራሳቸው ማሳወቅና ስራቸውን እንዲያዩ ማድረግ ነው። ይሄ ሂሳብ ይባላል። አላህ ምን ይላል ቁርአን ላይ? የውም የባአትሁም ላሁ ጀሚአን፣ አላህ የሰው ልጆችን በሚቀሰቅስበት ጊዜ፣ ፈዩነቢኡሁም ቢማ አሚሉ

አመደም በዒዳ ወዩሐዚርኩሙ ላሁ ነፍሰሁ ወላሁ ረዑፉም ቢልዓባድ ይላል። እንግዲህ ቁርአን ላይ ያሉ አንሱሱል ቁርአንያ ስለ ሂሳብ፣ ስለ ምርመራ የሚገልጹ የቁርአን ጥቅሶች በጣም እጅግ መጠነ ሰፊ ናቸው። በቁርአን ላይ እንግዲህ መጠነ ሰፊ የሆኑ ስለ ሂሳብ፣ ስለ ምርመራ የሚገልጹ አንቀጾች አሉ። ምናልባትም ከተውሂድ ጥቅሶች ጋር ጎን ለጎን አብረው የሚቀመጡ ናቸው። ኢማን ቢላህና ና ኢማን ቢልየውሚል አኺር አብረው ነው በብዛት የሚነሳውና እዚህ ቦታ ላይ እንግዲህ አላህ Subhanahu Wa Ta'ala የሰው ልጆች የውሙል ቅያማ እንደሚመረመሩ በተለያዩ የቁርአን አንቀጾች ላይ አንስቶልናል። እዚህ ላይ ምናልባት ሂሳብ በሁለት ይከፈላል ይላሉ። የሙሚኖች ሂሳብ የምርመራ አይነት አለ፣ የከሃዲያኖች የምርመራ አይነት አለ። አላህ Subhanahu Wa Ta'ala ቅያማን ቀን ራሱ የውሙል ሂሳብ ብሎ ጠቅሶታል። እንግዲህ ከቅያማ ስሞች አንደኛው የውሙል ሂሳብ ነው። ሰዎች ሁሉ እንግዲህ በስራቸው ይመረመራሉ። አላህ ምናልባት በማስረጃ እንግዲህ ቁርአን ላይ ሐዲስ ላይ የተቀነሱ ሰዎች ያለምንም ምርመራ ጀነት የሚገቡ ሂሳብን የሲራ ሳያገኛቸው በቀላሉ የሚገቡ አሉ። አለበለዚያ ግን ሂሳብ ምርመራን በተመለከተ ሁለት ነው። ሙእሚንም ይመረመራል። እንደዚሁም ደግሞ ከሐዲዩም ይመረመራል። ባይሆን የተመረመረ ሁሉ በጣም ጥብቅ ምርመራ የተካሄደበት ያው ምርመራውን ማለፍ አይችልም ከምርመራው እንደሚወድቅ ገልጸውልናል። ያን ጊዜ ነው እናታችን አይሻ ሙእሚኖች እንደው መን ኑቀሽል ሒሳብ ዑዚበ ሲሉ ምርመራው በጣም የጠናበት ሰው ይቀጣል ሲሉ ሙእሚኖች ሲመረመሩ የለም ወይ ብለው ሲጠይቋቸው የሙእሚኖች ሂሳብን የሲራ ነው ብለው ቀላሉ ምርመራ እንደሆነና ቁርአን አሁን ሲያመጣ ፈአማ መን ኡቲየ ኪታበሁ ቢየሚኒሂ መጽሐፉን በቀኙ የተሰጠሰው ሰው ፈሰውፈ ዩሓሰቡ ሒሳበን የሲራ ቀላል የሆነ ምርመራን ይመረምራል። ወየንቀሊቡ ኢላ አህሊሂ መስሩራ ወደ ቤተሰቦቹ ተደሳች ሆኖ ይመለሳል አለ።

ሁሉንም እንደየ ስራው ነው የሚሰጠው፣ አንድም ሰው እርሱ ዘንድ አይበደልም ብሎ አስቀምጧል። ማንንም ጌታ አይበድልም ብሏል። እና ምርመራን የሚገልጹ በርካታ ጥቅሶች አሉ ቁርአን ላይ። መለስ ብለን ራሳችንን እንግዲህ ነገ አላህ ፊት ቀርበን ከመመርመራችን በፊት ሀሲቡ አንፉሰኩም ቀብለ አንቱ ሀሰቡ ተብሏል። ዛሬ ነፍሳችሁን መርምሩ አላህ ፊት ሄዳችሁ ሳትመረመሩ በፊት ብሏል አሚረል ሙእሚኒን። ዛሬ መዝኗት ሳትመዘኑ በፊት፣ ለዛ አላህ ፊት ለምትቀርቡበት ቀን ተዘጋጁ ተብሏል እና አላህ ይሄንን ቀን በቁርአን አንቀጾች በተለያየ ያስታውሰናልና፣ ስለ ሂሳብ የሚገልጹ የቁርአን ጥቅሶች ብዙ ናቸው። እነዛን ቁርአን ላይ ነው እንግዲህ የምናገኛቸው። ቁርአንን እንቅራና ራሳችንን መርመር ካሆኑ የሚል ነው መልክታችን። ይዘልልን አህዋሉ የውም ልቂያማ የቂያማ ቀን መከራው ጭንቀቶ ስብሓነላህ። አንድ ቀን ነቢያችን ዓለይሂ ሰላቱ ወሰላም ዓብደላ እብን መስዑድን ጠሩትና የቅረአለየ ቁርአን አንብብልኝ አሉት። ዓለይከ ኣቅረኡ አለይከ ኡንዚል አንተላይ ወርዶ አንተላይ ልቅራን እንዴ እርሶ ላይ የወረደን ቁርአን እርሶ ላይ መቅራት ማለት ምን የሚሉት ነው? እርሶ ከኔ ማዳመጥ፣ እርሶ የኔን ቁርአን ማዳመጥ እንዴት ይሆናል? አላቸው። እኒ ኡሒቡ አንኣስማዕሁ ሚን ገይሪ እኔ ከኔ ውጪ ካሉ ሰዎች ቁርአንን መስማት እፈልጋለሁና ቅራልኛ አሉት። መቼም ዓብደላ ብን መስዑድ የቁርአን ምሁር ነው። ራሳቸው ተናግረዋል

ማሚን አያቲን ሚን ኪታቢላህ ከአላህ ቁርአን ውስጥ አንድም አንቀጽ የለም፣ ኢላ ዋአና አዕለም እኔ ባውቅ እንጂ አይነ ነዘለት ወመታነዘለት ወሊማዛ ነዘለት የት እንደወረደች መቼ እንደወረደች እና ለምን እንደወረደች ባውቅ እንጂ ቁርአን ውስጥ አንድም ምዕራፍ የለም። ማለት ቁርአን ውስጥ ያሉ ምዕራፎችን ሁሉ መቼ እንደወረደ፣ የት እንደወረደ፣ ለምን እንደወረደ ያውቃል። ዛሬ እብነ መስዑድ ቢኖር ይህንን ቁርአን ትርጉሙ ንገረኝ አደለም የምትለው፣ እነሱ ጋር እውቀት አደለም። የት እንደወረደ ይነግራል፣ መች እንደወረደ ይነግራል፣ ለምን እንደወረደ ነው የሚነግረ። የት ቦታ ላይ አንድ ቁርአን ቀርተላት፣ አንድ አት ቀርተላት፣ እቺ ቁርአን የት ነበር የወረደችው ብትለው ይነግራል ማለት ነው። እንዲህ አይነት ቦታ ነቢዩ እንዲህ ያደርጉ ያለ ነው የሚነግረ። ሱብሓነላህ። እውቀት ማለት እንደዚህ ነው። አላኩል ሓል ይህንን የሆነ የመሰለ ሰው ነቢዩ ስ ሰለም ቀራብኝ አሉት። ከዛ በኋላ ፈፍተታሕቱ ዐለይሂ ሱረተ ኒሳ ከሱረቱ ኒሳ ጀመርኩኝና መቅራት ጀመርኩኝ አለ ሓታ ኢዳ በለቅቱ ፈከይፈ ኢዛ ጅእና ምን ኩል እመት ብሸሂድን ወጅእና ቢካ አላ ሃኡላይ ሸሂዳ ፈከይፈ የኩኑ ሓልሁም ሁኔታቸው እንዴት ሊሆን ይሁን? ኢዛ ጅእና ምንኩል እመትን ብሸሂድን ህዝቦችን በአጠቃላይ ከሚመሰከሩባቸው መስካሪዎች ጋር ባመጣናቸው ቀን ምን ሊውጣቸው የት ሊገቡ ይሁን? ህዝቦች ላይ ህዝቦችን ከሚመሰከርባቸው ሰው ጋር ህዝቦች ላይ የሚመሰክሩ መስካሪዎች ባሉበት ህዝቦች ሰብስበው ከነ መስካሪዎቻቸው በሚቆሙበት ቀን ምን እንደሰሩ፣ የት እንደነበሩ፣ እድሜያቸውን በምን እንደጨረሱት የሚመሰክርባቸው መስካሪ ባለበት ህዝቦች ሲሰባሰቡ እንዴት ሊሆኑ ነው ይሁን የሚለውንና ወጂእና ቢከ አላ ሃኡላይ ሸሂዳ አንተንም በእነዚህ ሰዎች ላይ መስካሪ አድርገን ስናመጣ የአንተ ህዝቦችስ እንዴት ይሆኑ ይሁን ብሎ የሚልበት የቁርኣን እንቅስቃሴ ደርስ ነቢዩ ሰለላሁ ዓለይሂ ወሰለም አቁም በቃ አሉኝ አለ። እዚህ ቦታ ላይ አቁም አሉኝና ቀና ብዬ ስመለከታቸው ፈኢዛ አይናሁ ተድሪፋን፣ ያኔ አይኖቻቸው እያነቡ ነበር ይላል። ሁለት አይናቸው እያለቀሱ እምባ እያጎረፉ ነበር ይላል። እሳቸው መስካሪ ስለሆኑ ነው ያለቀሱት። የሚመሰክሩት ግን እኛ ላይ ነው። መስካሪው ካለቀሰ የሚመሰከርበት ሰው እንዴት ነው የሚሆነው? አይከብድም? አስበንበታል? በዛን ቀን

የቁጭትና የብስጭት ድምፅ ታሰማለች። እንደውም እንዲህ ትላል ይችላል። አንድማ አልየውመ ዛሬማ ለአንተቂመና ሚመን ለቅተሁ ዓበደ ሲዋክ አንተ ፈጥረኸው ከአንተ ውጭ ሲያመልክ የነበረን ሰው እበቀልልሃለሁ። ወረዘቅተሁ ወሸከረ ሲዋክ አንተ ረዝቀኸው ከአንተ ውጭ አሉን ሲያመሰግን የነበረን ዛሬ ይበቀላለሁ በላ ጀሃነም ትነፋፋለች። ቀኑ ከባድ ነው። ሰው ሁሉ የሰራውን ስራ በገዛ እጁ ነው የሚያነበው። እቅራ ኪታበ ከከፋቢ ነብሲ ከሊዮ ማዓለይካ ሓሲባ። ዛሬ ራስን የምትመረምረው አንተው ነህ። ዱንያ ላይ የቆየህበትን አንብብ ትባላለህ። መልካም ስራ የሰራ የሰራውን ውጤት ሰርቲፊኬቱን በቀኙ፣ መጥፎ ስራ የሰራ ደግሞ በግራው ሰጠዋል። መልካም ስራ ሰርተው ሰርቲፊኬታቸውን በቀኛቸው ተቀብለው ጀነታል ፍርዶስ መመለሻቸው ከሆኑ በኋላ አላህ ያድርገን። ከዛን ቀን መከራ አላህ ይጠብቀን።

ያለ አዛብ ጀነት የሚገቡ ሰባ ሺዎች የሚባሉ አሉ። እንደውም ሰባ ሺህ ሲባዛ በሰባ ሺህ ሆኖ ነው የሚገቡት የሚል መረጃ የሚያሳይ ሐዲስ አለ። ስለዚህ ሰባ ሺህ ብቻም ይሁን ሰባ ሺህ ሲባዛ በሰባ ሺህ እንበል እነዚህ ጀነት የሚገቡት በገይር ሂሳብን ወላ አዛብ ናቸው።

ያለ ሂሳብ ያለ አዛብ ጀነት የሚገቡ ናቸው ተብያለሁኝ፣ አሉ። ከዛ ይሄን ካሉ በኋላ ተለያዩ ከሰሃቦች ሁሉም ሊተኛ ወደ የቤቱ ገባ። ሰሃቦች ግን አልተኙም። እነማን ይሁኑ እነዚህ ያለ ሒሳብ ያለ አዛብ ጀነት የሚገቡ ተባባሉ። በስልምና ተወልዶ በስልምና ያደጉ ናቸው አይደለም። የአላህ መልክተኛን መለኮታዊ መልክት ሲወርድባቸው በአካል የተጎዳኙ ናቸው አሉ። ሌላም ሌላም የወሬ ያገላበጡ አደሩ በዚህ ጉዳይ እኔ በሆንክ እኔ በሆንክ ሁሉም እያለ ማለት ነው። ከዛ ጠዋቱን መጡ እና ነገሯቸው። ማታ ሳንተኛ ነው ያደር ነው ማን ነው ሰባ ሺህ ጀነት የሚገባ በሚለው ላይ አንዳ አህላችን እርሱን እንተጎዳኝ አልን፣ ሌሎቻችን ደግሞ በእስላም ተወድሎ በእስላም ያደገ አልን። ሌላም ሌላም መላምቶችን እያልን አድረናል። ስሏቸው ረሱ አለይሂ ሰላቱ ወሰለም ሁሙ ለዚና ላ የስተርቁን ወላ የክተዉን ወላ የተጠየሩን ወአላ ረቢሂም የተወከሉን ነው ያሉት። እርሱ ዓለይሂ ሰላቱ ወሰላም መድኃኒት የማይጠይቁ ያወቁትን መድኃኒት ይሰራሉ፣ ግን መድኃኒት የማይጠይቁ እና የማይቶከሱ ለእባጭ ምናምን ብሎ ይቶከሳሉ፣ በጋለብረት ልምዳቸው፣ ባህላዊ ሕክምናቸው ነው። እና ሌሎቹ ደግሞ መጥፎ ገድ የማያዩ ናቸው። በጌታቸው ብቻ የሚመኩ ናቸው ነው ያሉት። እርሱ ዓለይሂ ሰላቱ ወሰላም እና በአላህ መመካታቸው ይሄን ያህል የደረሰ ማለት ነው ናቸው ያለ ሂሳብ ያለ አዛብ ጀነት የሚገቡት፣ ብሎ አሉ ረሱል ዐለይሂ ሰላቱ ወሰላም። ይሄ የመጀመሪያው እጅጉ እድለኞች ተብለው ይሄን ሲሉ እንደው ብድግ አለና ኦካሻ ብን ምሕሰን ተባለው ሰሃቢ አላቸው፣ እንደው እኔንም ከነሱ እንዲያደርገኝ ዱአ አርጉልኝ የአላህ መልክተኛ። አላቸው አንተ ሚንሁም ረሱል አንተ ከነሱ ነው ምድብህ አሉት። ሌላኛው ተነሳ ለእኔም አርጉልኝ ሲላቸው፣ ሰበቀ ኦካሻ ምን አረጋል ኦካሻ ቀደመህ፣ እንጂ ላንተ ማረግልህ ነበርኩ አሉት። ይላሉ አሊሞች። የተለያዩ ግምት አላቸው። እሱንም ከመለሱ ጥያቄው እየተቀጣጠለ ይሄዳል ከሚል አንጻር ነው፣ ወይም ደግሞ እሱ ከእነሱ አለመሆኑን ስላወቁ ነው ብለዋሉ። ያም ሆነ ይህ፣ ይህ አንደኛው ክፍል። ሁለተኛው ክፍል ሂሳበን የሲረን የሚደረጉ ናቸው فأما من أوتي كتابه